ክብራትና ክብራን እንደምናላችሁ፣ ሰላማችሁ ይብዛ። በጣም እናመሰግናለን። በዛሬው ሰላሳ ሁለተኛ የሰብ ላይብረሪ መርሃ ግብራችን ብርሃን ይደጎ አሸርን ግብዣ ጋብዘን ነበር ባለታሪክ ሆኖ ታሪኩ እንዲወራ፣ ነገር ግን በአጋጣሚ አሸር ቀጠሮ ቀጠሮን ለሶስተኛ ጊዜ ቀርቶብናል። ነገር ግን ደግሞ በተቀጠረ ቀጠሮ ቢሆንም በዚህ ጊዜ ግን ይደርሳል ብለን ያላሰብ ነው ወንድማችን ይዘን መጥተናል። የእንዳልካቸው ወንድም ነው። የላይብረሪያችን ቋሚ አባል ነው። በተከታታይ በርካታ መጽሐፎችን እያነበበ ነው። እነዚህን ሁለት መጽሐፎች ምንሽሮ እና ደሸቆ እንዲሁም ደግሞ ሶስተኛው ጨረር የሚል መጽሐፍን በተከታታይ ስላቀረበ እስቲ በእነዚህ በእመቤት ተሾመ መጽሐፍ ላይ በደሸቆ እና በምንሽሮ ዙሪያ ቡክ ሪቪው ብሰራልን የሚል ሀሳብ አቅርቤለት በደስታ ብሎኝ ነበር። በአጋጣሚ እኔ እንደውም በዚህ ቅስበት ጨርሶት ያመጣል ብዬ አላሰብኩም። ከስራ ጋር ነው የሚያነበው፣ ተማሪም ነው። ይህንን የሶስተኛውን ጨረር ጨርሼ መጣው። እዚህ ላይ እንደንቆይ ለምን አንሰራም፣ ብርሃንን ዛሬ ቀጥሬው ነበረ በአጋጣሚ ቀርቶብኛል። እባክህ እንስራ ብዬ ሀሳብ አቀረብኩለት። ከስሙ ጀምሮ ምን ፖዚሽን ላይ እንዳለ ያስተዋውቃቸዋል። በጌቱ በቀለ ሽልማት ድርጅት ላይ ለተከታታይ አመታት ሲሸለም የነበረ ጀግናዬ ነው። በአሁኑ ሰዓት ምን ላይ እንዳለ ነው ማላውቅ ከእናንተ ኩላውቅ ነው፣ ይነግረናል። እናመሰግናለን። እንኳን ደህና መጣ። እንኳን ደህና ቆያችን። አመሰግናለሁ። ያው ስሜን ለማታውቁኝ ተገኘ ወርቅ አውላቸው እባላለሁ። እዚህ ዓለም ገና ተወልጄ ነው ያደግኩት። ያው ጌች እንደነገራችሁ ከልጅነት ጀምሮ እዚህ ያው ቤቱ ሰፈራችን ላይ ያሉትን ታዳጊዎች በመጽሐፍትም ዙሪያ እንዲሁም ደግሞ በትምህርታቸው ከአንድ እስከ አምስት የወጡትን ተማሪዎች ሰፈራችን ልጆች ይሸልማል። ያው ብዙ አመት እዚህ ተሸልሚ ያለው ከዛ ውጭ ደግሞ በስዕልም በዚህ በመጽሐፍትም ዙሪያ ደግሞ ብዙ ነገሮችን ከጌቱ ተሸልም ያለው በስዕልም ስዕል ውድድርም በነበረበት ጊዜ ቆይቷል። ከዛሬ አንድ አስራ ሁለት አስራ ሶስት ዓመት በፊት በስዕልም ተሸልም ያሉ በትምህርትም እንደዛው ብዙ ዓመት ተሸልም ያለው። አሁን ደግሞ ጌች ያው ብዙ መጽሐፍቶች አሉት፣ ብዙ በሺ የሚቆጠሩ መጽሐፍቶች አሉት። እና የዛ የላይብረሪ አባል ነን እና አንዳንድ ጊዜ ያነበብናቸውን ነገሮች ሪፍሌክት እናደርጋለን እንወያይበታለን። የራሳችንን ሀሳብ እንገልጽበታለን። እና ሰሞኑን ያው ተማሪም ነኝ በዛ ላይ ደግሞ ስራ እሰራለሁ እና ከዛ አንዳንድ ጊዜ የተረፉኝ ነገሮች ደግሞ መጽሐፍትን አነባለሁና እና በሰሞኑን ያነብብኳቸው መጽሐፍቶች አሉ እና በእነሱ ዙሪያ አንዳንድ ነገሮችን ለማለት ነው የመጣሁት። አመሰግናለሁ እና አሁን አንድ ያነበብኩት ትናንትና ማታ ጀምሬ ያነበብኩት መጽሐፍ አለ። ከሱ መጀመሪያ ደስ ካለኝ አንድ ክፍል የተወሰነ ላንብብላችሁ እና ከዛ ደግሞ የተወሰነ ነገር ላለ። አቤልና ቀይል የአዳም ብቸኛ ልጆች አልነበሩም፣ ሌሎች ልጆችም ነበሩ። አዳም ነገር ግን አቤልና ቀይል በትውልድ ሁሉ ሲታወሱ ይኖራሉ። ለምን? አንዳቸው እጅግ በጣም መልካም ስራ አንዳቸው እጅግ ደግሞ መጥፎ ስራ ስለሰሩ ነው። እናንተ ግን መልካሙን ስራ ምረጡ። እናም ለዘላለም በቀጣዩ ትውልድ ላይ አብሩ እና እንደ አንስታይን እና እንደ ቶማስ ኤዲሰን ይላል። ያው ይሄንን ንግግር የተናገሩት በዚሁ መጽሐፍት ውስጥ የተካተቱ አንድ ፕሮፌሰር ናቸው። ፕሮፌሰር ቸርነት ይባላሉ። እና ታሪኩ የሚጀምረው ይሄ መጽሐፍ እንደምታዩት ሶስተኛው ጨርቀን ጥሎ ተራራ ስር ይላል ሁለት መቶ ሰላሳ ስምንት ፔጅ አለው እና በሀያ ስድስት ምዕራፎች የተከፋፈለ ቆንጆ መጽሐፍ ነው። ደራሲው እንጀራ ምሳሉ ታደሰ ይባላል። በ2015 ዓ ም የታተመ ቆንጆ ሳይንሳዊ ፊክሽን እና ትንቢታዊ ልቦለድ የሚባል አይነት ዘውግ ያለው መጽሐፍ ነው። በጣም ቆንጆ መጽሐፍ ነው እና በብዛት የሚያትተው አሁን እንደምታ ካስተዋላችሁ በብዛት በአሁኑ ሰዓት ትንቢታዊ ልብ ወለዶች ብዙ ፕሮፌሰሮች፣ ብዙ የዩኒቨርሲቲ አስተማሪዎች፣ ኢንጂነሮች እንደሙያቸው ለኢትዮጵያ ወደፊት የሚሆነውን ነገር በመጽሐፍታቸው ያንጸባርቃሉ። ይህም ወንድማችን የጻፈው በጣም ቆንጆ መጽሐፍ ነው። ቆንጆ የሆነው እኔ ቆንጆ ነው ስላልኩ ሳይሆን ያው ቆንጆ መጽሐፍ ስለሆነ ነው። እናንተ ማንበባችሁ ጥሩ ነገር እንደምታገኙበት ተስፋ አድርጋለሁ እና መጽሐፉ ስለ መጽሐፉ አንዳንድ ነገሮች ለማለት ይሄ ያነበብኩላችሁ እንግዲህ በአንድ ዩኒቨርሲቲ ውስጥ የሚገኙ አንድ ፕሮፌሰር ለሀገራቸው ያላቸውን ፍቅር፣ ለሀገራቸው ያላቸውን ሚና ለማሳየት የሚሄዱበትን ርቀት በሳይንሳዊ ፊክሽን ትንቢታዊ ልቦለድ በምለንለው አይነት አድርጎ አቅርቦታል እና በዚህ ውስጥ እንዴት አይነት ሀገራዊ ፍቅር፣ እንዴት አይነት ሀገር ወዳድነትን እኚህ ፕሮፌሰር እንዴት አድርገው እንዳሳዩትና በ ምን አይነት የልቦለድ አጻጻፍ እንዳለው ራሳቸው ግባችሁ እንድትረዱት ብዬ ነው የምመክረው። እና መጽሐፉ በብዛት ወደ ቴክኖሎጂ ነገር ያዘወትራል። ያው ጸሐፊውም ኢንጂነር ስለሆነ ሙያዊ ነገርም አለው። በደንብ ስለ ሳተላይት እና ከዛ ከራዳር ጋር የተያዙ ነገሮች እና በዛ ጋር ከዛ ጋር በሀገሪቷ ውስጥ እንዴት ቴክኖሎጂና ሳተላይት አሁን በብዛት ታያላችሁ ብዙ የዓለም ጦርነት የሚደረገው በሳተላይትና ከራዳር ጋር በተያዙ ነገሮች ነው። እና እንደዚያ ያለ እውቀት ማግኘት ከፈለጋችሁ ይህን መጽሐፍ አንብቡት። ስለ ሀገራችሁም የተወሰነ የደህንነት ሁኔታ፣ የቴክኖሎጂ ሁኔታ በደንብ ትረዱበታላችሁ አላችሁ ብዬ ተስፋ አርጋለሁ። እና መጽሐፉን ብትታነቡት ደግሞ በይበልጥ ብዙ እውቀት ታገኙበታላችሁ ብዬ አስባለሁ። አመሰግናለሁ። በጣም እናመሰግናለን። እግዚአብሔር ይስጥልን፣ ጥሩ ትንታኔን የሰጠህን። እንግዲህ መጽሐፍት ማንበብ አለማወቅን ይገልጻል እያልን ነው እኛ የምንመክረው ለዛ ምክር ሀሳብ ገፊ የሆነ ሆነ ሀሳቦችን አጋርቶናል። እናንተም ደግሞ ተበረታታችሁ በየቀኑ የተወሰኑ ገጾችን እያነበባችሁ የተሻለ የእውቀት ስንቅ እንድትሸምቱ እንመክራቸዋለን። መጽሐፉን ትናንት ነው እንዴት ነው ስለ ንባብ ንገረን ገዚ ጎን ለጎን እንግዲህ አንዳንድ ጊዜ ያው እኔ እንደዚህ ቋሚ የሆነ የሙሉ ጊዜ አንባቢም አይደለውም ያው ትምህርት እመራለሁ አልፎ አልፎ እና ስራም ስራ የምሰራ ያለኝን ትርፍ ጊዜ ደግሞ መጽሐፍት ማንበብ ነው፣ እና የመጽሐፍት ልምድ የመጣልኝ ከድሮም ነው። በልጅነቴ ተረት መጽሐፍ በማንበብ ወዳለው ቤት እናታችንም በስነስርዓት ተረት መጽሐፍ ትገዛልን ነበር እና ህጻናትን ተረት መጽሐፍ በማ እንዲያነቡ በመገፋፋት በደረጃቸው ልክ እንዲያድጉ ማድረግ ይቻላል። እና በዚህ አጋጣሚ ግን ደግሞ የተጻፈ መጽሐፍ ሁሉ ተነስቶ ይነበባል ማለት አይደለም። ቃላት የደረደረ እድሉን ያገኘ ሰው ሁላ በዚህ ሰዓት መጽሐፍ እየጻፈም ስለሆነ፣ ነገር ግን ከእውቀት ጋር የተጨበጠ ከሙያ ጋር የተጨበጠ ነገር መርጦ ማንበብም ስለሚያስፈልግ እንደዛ ማድረግ ይበጃል ብዬ ተስፋ አደርጋለሁ። እንግዲህ እኔ ብዙ ጊዜ መጽሐፍትን ሳነብ ይህንን እንግዲህ በተከታታይ ደሸቆንም ከዛ በፊት እነዚህ ይሄ ሶስተኛው ተራራ ነው በጌች ምርጫ ነው ያነበብኳቸው በጣም ምርጥ መጽሐፍቶች ናቸው እና ይህንን የወሰድኩት ማታ ነው ትናንትና ማታ ነው የወሰድኩት ትናንት የተወሰነ አነበብኩትና ከኛው ስራም ስለነበረብኝ ጠዋት ትናንትና ጠዋት ጀምሬ ወደ እስከ መሳሳት አካባቢ ነው የጨረስኩት ያው ለኔ ጥሩ ኢንቫይሮመንት ከሆነልኝ እና ጸጥታ ከሆነ ብዙም ግርግር ከሌለ ማንበብ ደስ ይለኛል። አንደኛ ነገር አድማስን የእውቀት አድማስን የሚያስፋል። ሁለት አንዳንድ ጊዜ ብዙዎቻችን አሁን በእኔ እድሜ ያለን ልጆች መጽሐፍት ከማንበብ ይልቅ ኢንተርኔት ላይ ወይም ፊልም በማየት እናዘወትራለን። ፊልም ስናይ የተጨረሰ ነገር ነው የምናየው፣ አይምሮአችን ምንም ነገር ሊስል ምንም ነገር ኢማጂን ሊያደርግ አይችልም። መጽሐፍት ግን እነዚህ የምናያቸውን ካራክተሮች ልክ ስናየው አይምሮአችን እነዛን ምስሎች ይከስተዋል አይምሮአችን ላይ እና ከጊዜ በኋላ የመጽሐፍት የማንበብ ልብል ሲሆን ብዙ ጊዜ ዳይሬክት ለማድረግ ወይም ደግሞ የሆነ ነገር ምስል ለመፍጠር ከአይምሮአችን ነው የሚመጣው። ስለዚህ አይምሮአችን ደግሞ መጽሐፍቱ በማንበብ ህሊናችን ወይም ደግሞ አንጎላችን ምስል መከሰትን ለምዷል ስለዚህ ዳይሬክት ለማድረግ የሆነ ነገር ድርሰት ለመጻፍ የሆነ ነገር አናላይዝ ለማድረግ ብዙ አይከብደም ፊልም ግን ምስሉን ተጨርሷል ያለቀለት ነገር ነው ወደ አይምሯችን የምንልከው ምንም እውቀቱን አይቀርም መጽሐፍትን ስናነብ ግን ቃላቶቹን ስናስገባቸው ድርጊቱን በህሊናችን እየሳልን ነው አይምሯችን ላይ የሚቀመጠው ስለዚህ ለፈጠራ ችሎታችን ለማዳበር አእምሯችንን ኦፕሬት ያደርገዋል ይሞርደዋል ስለዚህ መጽሐፍትን ማንበብ ደግሞ ለብዙ ነገር እውቀት ያዳግታል ይጠቅማል ብዬ ስለማስብ ጊዜያችሁን ትርፍ ጊዜ ካላችሁ በዚህ ሰዓት እንድታነቡ ነው የምመክረው አመሰግናለሁ በጣም አመሰግናለሁ ወደ ቀጣይ መጽሐፍት ሪቪዋችን እናልፋለን አብራችሁን ሁኑ